ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍጩ። አብርሃም የሚሆንሽ ሰው አይደለም። ወይ እሷን ወይ አንቺን መምረጥ መቻል አለበት። እዚህ ጋር ገብቶሻል። ሄርሜላንም ትሪት እያደረገ፣ አንቺንም ትሪት የሚያደርግበት መንገድ በጣም የሚደብር ነው። በጣም ዙሪያው ያሉ ሰዎች በሙሉ ህይወት ውስጥ እየገቡ ሆነ እንደልባቸው ልባቸው መሆን ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነው። አሁን የሆለ እንዳለው አይነት የሚሄድ ከሆነ አብርሃም የሚሆንሽ ሰው አይደለም። ሆነ ለምን ነገር እኔ እዚህ ጋር ከአንቺ ጋር ብዙ ነገሮችን አሳልፋቸዋል። ብዙ ነገሮችን ታቂያለሽ። እኔ ግን እስካሁን ድረስ ብዙ ነገሮችን ጭያለሁ። እሱን ነገር እኔ አስቤበታለሁ። በመጀመሪያ ደረጃ ያው ትንሽ ነገሮችን እንደዚህ ቅዝቅዛ አለ ወይም ዘገየ ምናምን እንጂ እኔ ሀሳቤን ወደኋላ አላልኩኝም። አሁንም ቢሆን ያው ከልጁ ጋር መገናኘት አለበት ፊታ ትንሺው ምናምን የሚሉ ምክሮችን ስለሰማው ነው አሁንም እያገኘሁት የነበረው እንጂ ድሮ የነበረኝን አቋም ታውቃላችሁ። አሁንም ከዛ አቋሜ ፈቀቅ አላልኩ። አብርሃም የማይሆን ነገር ከሆነ ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ከአንቺ ጋር ልጅ ያለው ከሄርሜላ ግን ጋ እየሄደ ያለበት መንገድ ደግሞ በጣም የሚያስጠላና በቃ የሆነ በጣም የወረደ ነገር ነው። ሄርሜላ አሁንም ድጋሚ ያገኘችን ቀን ምንድን ያለኝ እኔ አላመጣኋት፣ ምን ያለኝ ሶ እዚህ ጋር እኔ በአንድ ራስ ሁለት ምላስ ከሆነ ሰው ጋር አብሬን መኖር አልፈልግም። በምን አይነት መንገድ ይቅርታ አንቺን መጠየቅ እንዳለብኝ አላቅም። በቃ ብዙ ነገሮች እንደ የሆነ አይምሮዬ ሰላም እየተሰማኝ አንቺን በዚህ ልክ ማስቀየም እና ማስተበሪ ትክክል አይደለም። አንማናየን ተጋያለየን ሰው አገኝ ብዬ ስጋታው መሆነን ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ካሌብ ሰላም በላችሁ። ሰላም ሰላም። ቤተሰቦች እንዴት ናችሁ? እኛ እንግዲህ ያለን ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አላችሁበት ሰላም ሁኑልን ቤተሰቦች። አሁን ዛሬ በሌላ ማለት እኔ እንጃ፣ ባለፈው ትንሽ ጥፋት ያጠፋው መስሎኛል። በጣም ተጸጽቼ ነው ዛሬ የመጣሁት እና እኔ ሄርሜላ ና አብርሽ ሩም ላይ እንዲገናኙ በማድረጌ በጣም ማለት የሆነ ሩታ ስለደበራት በጣም ከፍቶኛል። በጣም ሰምቶኛል። ማለት እኔ በምን አይነት ሁኔታ ለሩታ ሩታ እግሯ ላይ ወድቄ ይሁን ምን አይነት ይቅርታ እንደምጠይቃት ግራ ገብቶኛል። ምክንያቱም ማስብ ያላረኩት ነገር ስለሆነ ያው አብርሽ እና ሩታ በዚህ ልክ እንትን ለማለት እየጣርን ባለንበት ሰዓት ደግሞ ሄርሜላ መሃል ላይ ገብታ ከአብርሽ ጋር እያረገች ያለው ግንኙነት በጣም የሆነ ማይሆን ነገር ሆኖ ስለተሰማኝ እናንተንም ማይሆን ነገር ሆኖ ስለተሰማችሁ ያን ነገር እስከምን ድረስ ነው ያላቸው ግንኙነት የሚለውን ነገር እና ምንስ አሁን ለምሳሌ ሩም ውስጥ ቢሆኑ እነዚህ ልጆች ምን ሊያደርጉ ይችላሉ ብሎ የሚለውን ነገር ለሕዝብ ይፋ ለማድረግ በሚል በቃ አብርሃምንም ታማኝነት ለማሳየት በሚል የሰራን ቪዲዮ ምናልባትም ሁላችሁም በዛ ቪዲዮ ተናዳችሁብኛል፣ ያደረግነውም ነገር በጣም አስደብሯችኋል ብዬ አስባለሁ። እና በእኔ በኩል እንዴት ሆኜ ይቅርታ መጠየቅ እንዳለብኝ ግራ ነው የገባኝ። በጣም ይቅርታ ማለት እፈልጋለሁ በዛ። እና ዛሬ ሩታን ጠርቻታለሁ። ብዙ ነገሮች ለሩታ ማለት ይገባኛል፣ ብዙ ነገሮች ማውራት ይገባኛል። በእኔ በኩል ሩታ በዚህ ሰዓት በጣም እንክብካቤ የሚያስፈልጋት እና በጣም ከየትኛውም ጊዜ በላይ ይሆናል አደለስ ከጎኗ ሰው አለውሽ ሊባልላት የሚገባ ጊዜ ነውና እኔ ደግሞ በጣም ካየዋቸው አዲስ አበባም ጀምሮ ብዙ ነገሮችን ተመልክቻለሁ። ሩታ በሌለችበት ሰዓት ከአብርሃም ጋር በመሆን ሄርመላና አብርሃም አብረው ሆነው ብዙ ነገሮችን ተመልክቻለሁና ሩታ ደግሞ በዚህ ልክ እንድትጎዳብኝ አልፈልግም። ማለት ብዙ ነገሮችን ማለት እፈልጋለሁ። ለሷ መናገር የምፈልጋቸው ነገሮች አሉና ምናልባትም የሆነ በፕራንክ ሰበብ የአንዳንድ ነገሮችን መናገር ችዬ ነበረ ግን ያም ነገር ሆኖ ግን አሁን ላይ የሆነ ጌልብ ያልደረሰ ማለት ብዙ ነገሮችን በእኔ በኩል ለሩታ ማለት የምፈልጋቸው ነገሮች አሉና ለዛም ቢሆን ብዙ ብዙ የምላቸውና ብዙ ደግሞ እሷ ማድረግ ያለባቸው በቃ አሁኑኑ ውሳኔ መስጠት ያለባቸው ጉዳዮች ስላሉ ለዛ እንዲሆናት በእኔ በኩል ብዙ የምላት ነገር አለና፣ ካሌብም በተመሳሳይ ሁኔታ ብዙ መናገር የሚፈልጋቸው ነገሮች አሉ። ምክንያቱም እኔ ብዙ ጊዜ ልነግራት ሞክሬ፣ እንደዚህ ፌስ ቱ ፌስ እኔና እሷ ብቻችንን ተገናኝተን የምናወራበት እድል አላገኘውም። ምክንያቱም በጣም እሷ ቤት ውስጥ ነው የምትለው። ከሐኪም ቤት ቤት ነው ምናምን ምናምን ነገር ከቤትም የምትወጣበት እድል አላገኘውም እና ዛሬ እሷ ጋር ከመጣውኛ ይቀር በጣም በዛውም ያጠፋው ጥፋትን ይቅርታ ልጠይቃት። ከዛ በተጨማሪ ደግሞ ማድረግ ያለባት ውሳኔ ልነግራት ነው የአዲስ አበባ የተመለከትኩትን ሄርሚላና አብርሽ ሲሆኑት ሲተገብሩት የነበረውን ነገር በሙሉ ዝርክርክ አድርጌ እንዳለ ነግሬ እፎይ የምልበትና ሰላሜን የማገኝበትን ነገር ላወራት ነውና የመጣሁት። በኔ በኩል ካሌብን በተመሳሳይ ሁኔታ እንካይዝና አዎ ያው በመጀመሪያ ለአንተም አውርቻ ያለው ማለት ባለፈው እናንተ ቪዲዮ ናይታችኋል። ባለፈው ያደረጋችሁት ነገር ደስ አይልም ነበር፣ ሁላችንም አዝነንባቸዋል። ምክንያቱም ከእነሱ እንደዚህ አይነት ነገር አንጠብቅም ነበር። በዚህ ሰዓት አብርሽና ሩታ አብረው እንዲሆኑ ሁላችንም የምንችለውን ነገር እያደረግን ባለበት ሁኔታ ላይ እናንተ ሄርሜላን ይዛችሁ እንደዛ በማድረጋችሁ እኛም ወዲን ስም ተከፍቶባቸዋል። የምርስ ነገራችሁን የራሱ በጣም የተናደድኩባችሁ፣ ምክንያቱም አብሶ ከዩ እንደዚህ አይነት ነገር አልጠብቅም ነበር ምክንያቱም በቃ የሚችለውን ነገር እነሱን ለማስታረቅ የተሻለ ነገር ለመፍጠር በቃ እያደረገ የነበረ ልጅ እንደዛ በማድረጉ በጣም ነበር የተከፋንባቸው። አሁንም ያው እንደምታስተካክለው የተሻለ ነገር እንደምትፈጥር ተስፋ አደርጋለሁ እና ያው እንደምታውቁት ሁላችንም እንደዚህ ሆነን የምናወራው ምንም ነገር ፈልገን አይደለም። አሁንም እንድትረዱን የምንፈልገው አብርሽና ሩታ አንድ ላይ እንዲሆኑና እንደ ቀድሞ የተሻለ ነገር ፈጥረው በትዳራቸው ደስተኛ ሆኖ እንዲኖሩ ብቻ ነው ፍላጎታችን ሌላ ነገር ምንም አይደለም ያው አንዳንድ ሰዎች አሉ የነሱ ትዳር አብሮ መሆን የማይመኙ እንዲጣሉ ብዙ ክፍተት እንዲፈጠር የሚፈልጉ በጣም ብዙ ሰዎች አሉ እነዛ ሰዎች ስነ ስርዓት እንዲይዙና ከነሱ ህይወት እንዲወጡ ማድረግ የምንችልበት ነገር እየሞከር ነው ዛሬም በዚህ መልኩ የመጣ ነው ሩታን እኔ በግሌ ማግኘት እፈልጋለሁ ምክንያቱም ለሷ ብዙ ማውራት የምፈልገው ነገር አለ። ብዙ እንድታቅ የምፈልጋቸው ነገሮች አሉ፣ መስማት አለባት ብዬ ስለማምን። ምክንያቱም ሩታ እግዚአብሔር ፈቅዶ በቅርብ የልጅ እናት ትሆናለች፣ እና ሩታ ደግሞ በየሰዓት እግዚአብሔር ፈቅዶ ከትዳሯ ከባሏ ጋር አብረው እንዲሆኑ የምንችለውን ነገር እያደረግን ነበር ግን ደግሞ አሁን አብርሽ እየሄደ ያለበት መንገድ አንዳንድ ነገሮች ልክ ስላልሆኑ እኔ ለሩታ የምነግራት የማሳወቃት ነገር መስማት አለባት ብዬ የማስበው ነገር ስላለ ለእሷ መናገር እፈልጋለሁ። ይሄ ምክንያቱም እኔ ሴት ልጅ እናት ናት፣ ሀገር ናት፣ ሚስት ናት አይደል እንዴ? ስለዚህ ሴት ልጅ መጉዳት አለብን በሚያላሰው በይሳ ደግሞ አብሶ ለሩታ እንክብካቤ የሚያስፈልጋት ሰዓት ነው። ቀደም ይያ ያለው ነበር እንክብካቤ ያስፈልጋታል። ከጎኗ አለሁ እሺ እሚላት ደስተኛ ሆና ሁላ መኖር አለበት ብዬ ስለማምን፣ በቃ አንዳንድ የምትጠራጠርበት ነገር ይሁን የምትከፋበት ነገር እንደው ስለማልፈልግ ለሷ ማስረዳት የምፈልገው ነገር አለ። ዛሬም ትመጣለች ከሷ ጋር አንዳንድ ነገሮች እናወራለን ማለት ነው። ውድ ቤተሰቦቻችን እና በዚህ አጋጣሚ እኔ ያው ባለፈው አይታችኋል ትንሽ ከአንዳንድ ሰዎች ጋር አለመግባባት ደስ የማይል ነገር እየተፈጠረ ነው። ያው እንደምታውቁት ብሩክ አቤላ የሚደብር ነገር እየሰሩ ነው። እነሱ ደግሞ በምን መልኩ ስነስርዓት እንደምናስይዝ እኛ ነው የምናውቀው። አሁንም ማለት የዛን ቀን ለተፈጠረው ነገር እኔ እዩም አንዳንድ ነገሮች እርምጃ እየወሰድን ነው። እነሱ ደግሞ ከዚህ በኋላ ስነስርዓት የማይዙ ከሆነ አብሶ ብሩክ አቤላ እና ሄርሜላ ስነ ስርዓት የማይዙ ከሆነ ከትዳራቸው ህይወት የማይወጡ ከሆነ እኛ የራሳችን እርምጃ፣ የራሳችን ውሳኔ እንወስዳለን። በዚህ ደግሞ በምንወስደው ውሳኔ እንደማትጸጸቱ፣ ሌላ ነገር እንደማይፈጠር እርግጠኛ ነኝ። ምክንያቱም ለእናንተ እንደ ጓደኛ ተነጋግረን ለመፍታት እንደወንድ ልጅ ሞክረን ነበር ግን ከዚህ ስራች ማትቆጠቡ ከሆነ የምራችን ነው። ሌላ ነገር ውስጥ ነው። ምን ገባው? አዎ፣ ቤተሰቦች ደው ይላታሉ። ሩታ ያለው ነገር ማለት የሆነ ተናዳብኝም ቢሆን ያለውን ነገር ማውራት እንደምትችልና እንደምትመጣ ስለነገረችን ያው፣ ምንም ያል ደቂቃ ቢወስድ የሰራሁት ስራ ትንሽ ስለጸጸተኝና እንትን ስላለኝ ስለተሰማኝ እና ደግሞ ሩታ ብዙ ነገሮችን አልተረዳዋትም እኔ እሷ ትክክል እንዳልሆነች ብዙ ነገሮች እያሰብኩኝ ነበረና እና አሁን ላይ ግን ሁሉም ነገር ሳስበው ሩታ ትክክል ናት፣ ብዙ ነገሮችን ትክክል ናት የምታደርጋቸው ነገሮች በቃ የሆነ የምታወራቸውም ነገሮች ዝም ብላ ከመሬት ተነስታ አለመሆኑን በጣም በጣም በጣም በሚገርማችሁ ሁኔታ ተረድቻለሁና እስካሁን ድረስ እኔ ሩታን በድያታለሁ ብዬ ነው የማስበው። በነገራቶች የሆነ በቃ ብዙ ነገሮችን የሆነ የደባበኩት እንትን ያልኩትም ነገሮች አሉና ብቻ ግን ያለውን ነገር እንዳለ ሩታ ስትመጣ መጣ ዲቴይል ማውራትና መነግራት ይሆናል። ያው ብዙ ነገሮችን ማውራት ባልችልም ግን በተቻለኛ አቅም እሷን ሊያስደብሩ የሚችሉ ነገሮችን ነግሬ እንትን እላታለሁ ብዬ አስባለሁ። እስኪ ቆይ ምናልባት እሷ ከሆነች እዚያ ጋር እንደገመት

እኔ መጀመሪያ ምንም ነገሮች ከማውራት የት በፊት ቁጣ በጣም እኔ እንዴት ሆኚ ይቅርታ መጠየቅ እንዳለብኝ አላቅም። በምን አይነት መንገድ ይቅርታ አንቺን መጠየቅ እንዳለብኝ አላቅም። በቃ ብዙ ነገሮች እንደ የሆነ አእምሮዬ ሰላም እየተሰማኝ አንቺን በዚህ ልክ ማስቀየሜ እና ትክክል አይደለም እና ለዛ ደግሞ እንዴት ተነስቼ እንዴት ሆኜ ይቅርታ መጠየቅ እንዳለብኝ አላውቅም። ብታይ ይቅርታ እንድታደርጊ መፈልገው አንድ ነገር ቢኖር ማለት ነው በጣም ማለት የሆነ ነገሮችን ባለፈው ራሱ ሄርሚላና አብርሽን ሩም ላይ ጠርቼ እንደዛ አይነት ነገር ማድረጌ የአእምሮ ሰላም አልሰጠኝም። በቃ ካየሁ በኋላ አንቺ ደብሮች ስትሄጂ ምን ያህል ሊከፋሽ እንደሚችል አንድ ላይ ሆኖ ስታያቸው ያን ነገር እኔ እውነት ለመናገር ነገር አንቺና አብርሽ ልታወሩ እንደተቀጣጠራችሁ አላወቁም። በቃ ምንም አላሰብኩም ነበረ የዛን ቀን ማለት ነው እና ለዛ ነው ምንም ያሰብኩትም ነገር ስላልነበረ ግን ሁለቱ ያላቸው ግንኙነት በቃ እስከምን ድረስ እንደሆነ ለሕዝቡም ሁሉ ማወቅ አለበት ብዬ ስላሰብኩኝ ከአቤልና ከብሩጋ ከኤርሚላ ጋር በመሆን አብርሽን ፕራንክ ለማድረግ ብቻ ነበር ያሰብኩት እና ለዛም ነው አንቺ እንደምትመጪ ስላል ስላልገመትኩኝና ስላላሰብኩኝ ነው ያን ነገር ያደረኩት እና ለዛም ደግሞ ከዛ በፊትም ብዙ ማለት ያደረኳቸው ያጠፋቸው ጥፋቶች አሉና በዛም በጣም ይቅርታ። እሺ፣ ይሁን፣ ችግር የለውም። ግን እኔ በዛ ሰዓት ስለመጣው እና ስላልመጣው አልነበረም፣ እንደዚህ አይነት ተግባር ማድረግ የነበረባት ሲቀጥል፣ ከናካቴው ይሄ ነገር ማድረጋችሁ ስህተት ነው። እኔ ስለመጣውና ስላልመጣው አይደለም። ገባ ኤኒዌይስ ችግር የለውም ይሁንላችሁ ግን ብቻ እኔ በጣም በጣም በብዙ መንገድ እኔ እየደበረኝ ነው በጣም ዙሪያው ያሉ ሰዎች በሙሉ ህይወት ውስጥ እየገቡ የሆነ እንደ ልባቸው መሆን ሲችሉ ማንም እንደፈለገ እየመጣ ገባ ህይወቱን መበጥበጡ እኔ በጣም እያስጠላኝ ነው እና ኖርማል ነው ግን ችግር የለውም ወደኋላ የምመለስበት ነገር ስላልሆነ ችግር የለም አይቀጥልም። ካሁን በኋላ ይሄ ግን ያው ምንም ምንም ማለት ነው። እኔ ህይወታችሁ ላይ ገብቼ እናንተ መበጥበት የሆነ ሰላም እንደ ጓደኝነቴ ሰላም መፍጠር እናንተን የሆነ ጥሩ ነገር ላይ ጥሩ ደረጃ ላይ እንድደርሱ ማድረግ እንጂ እናንተን የመመጥመጥ ፍላጎት አልነበረኝም። ግን የሆነ አንድ ምነግርሽ ነገር አለ። ምንም ምንም ህይወት ላይ ገብቼን በጠበጥኩኝ እናንተ ህይወትን ማበላሽውን ብቻ። ግን አንቺ መልካም ጥሩ ሰውነሽ። ብዙ ነገሮችን ሳልረዳሽ ብዙ ነገሮችን ሳላገናዝብ፣ በቃ ብዙ ነገሮችን ለማድረግ ሞክሬ ነበረ። ግን ሁሉም ነገር ይሁንና መጨረሻ ላይ ግን ለአንቺ በጣም ትልቅ ነገርና መውሰን ያለብሽን ነገር ልነግርሽ እፈልጋለሁ። የሆነ የተመለከትኳቸው ምክንያቱም እኔ አዲስ አበባ አንቺ እዚህ ሆነሽ እኔ አዲስ አበባ ነበርኩኝ። ከዛ በተጨማሪ ደግሞ ብዙን ጊዜ ከአብርሽ ጋር ነበረ ማሳልፈው እና ከሄድሜላ እና አብርሽ ብቻ መጨረሻ ላይ እነግርሻለሁ ያለውን ነገር ከዛ በፊት ግን ካሌብ የሆነ መናገር የሚፈልገው ነገር አለና ያንን ነገር ከገለጸልሽ በኋላ ምንም ነገር የሚፈልገው ነገር አለ ሩታዬ ማለት እኔ አሁን ምን እንደምልሽ አላቅም በዚህ አጋጣሚ። ምክንያቱም እንደዚህ ተፈጥሮ እንደዚህ ክፍተት ተፈጥሮ እንደዚህ ባናወራ ደስ ይለኝ ነበር። ምክንያቱም ያው ትዳር ክቡር ነገር ነው ብዬ አምናለሁ። እንደዚህ እንደዚህ ብዬ ካንቺ ተሽዬ ልመክሪሽ ሳይሆን ትዳር ክቡር ነገር ነው። አንዳንዴ አንዴ እንደዚህ ሶስተኛ ሰው ብዙ ጓደኞች አብሶ ትራሩ ሲገቡ በጣም የሚደብር ነገር ነው። ትዳር ደግሞ ሁለታችሁ ሁለታቸው ብቻ ተቀምጣችሁ የምታወሩበት ላይፍ ነው ብዬ አምናለሁ ብዙዎቻችን ደግሞ ገብተን ለማስተካከል ብሎ የሚገቡ አንዳንድ ጥሩ ያልሆኑ ልጆች አሉ። እነዛ ሰዎች ገብተው ብዙ ነገሮች ተፈጥሯል። አሁን የተፈጠረው ነገር ተፈጥሯል፣ ኦልሬዲ አልፏል። ነገር ግን እኔ አሁን ሩታይ ማለት ከዚህ በፊት ያው ጠበቃው አንዳንድ ነገር አውረቶኛል፣ ቪዲዮዎች ታያለሽ ብዬ አስባለሁ። ስለዚህ ያ ጠበቃ እናንተ ጋር ክፍተት እንዳይፈጠር ብቻ የተሻለ ነገር ለመፍጠር ብቻ ብዬ ከእሱ ጋር ኮኔክሽን ኖሮኝ ከአብርሽ ጋር የማወራቸው አንዳንድ ነገሮች ነበሩ እና እነዛ ነገሮች እኔ ይጠቅማቸዋል ብዬ ነበር የማስበው ትዳራችሁን ለማዳን እና የነገ ህይወታችሁን ለማስተካከል ነበር እነዛን ነገሮች እያደረግኩ የነበረው። ነገር ግን አሁን ላይ አብርሽ ላይ የማይበት አንዳንድ ደስ የማይሉ ነገሮች አሉ፣ የሚደብሩ አንዳንድ ባህሪያቶች አሉ። ከሄርሜላም ጋር ብቻ ብዙ ደስ የማይሉ ነገሮች ስላሉ ለአብርሽ መንገዴ አሁን ላይ ይጸጸትበታል። ምናልባት በሰዓቱ ጠቅማቸዋለው የእናንተን ትዳር አድናለው ብዬ ነበር አንዳንድ ነገሮች ሳደረግ የነበረው ነገር ግን እነዛ ነገሮች አሁን ላይ አብርሽ እየሄደበት ያለው መንገድ ልክ አይደለም እና ሩታ ጠበቃው የአንቺ ጠበቃ ላንቺ አይሆንሽም ምክንያቱም እኔ ያስታርቃቸዋል ብዬ የተሻለ ነገር ይፈጥራል ብዬ ለአብርሽ አገናኝቸው ነበር ከአብርሽ ጋር እንዲያወሩ ነገሮች አመቻችቼ ነበር እኔ ያስታርቃቸዋል ብዬ ያሰብኩት ያ ጠበቃ ላንቺ አይሆንሽም አንቺ ሚስጥር ነው ብለሽ የነገርሽው ላይፌ ነው ብለሽ የነገርሽው እንዲያስተካክል አንዳንድ ነገሮች ለጠበቃው የምትነግሪው እያንዳንዱ ነገር ለአብርሃም ሄዶ እየነገረ ነው፣ እያቃጠረ ነው። አንቺ ሚስጥር ነው ብለሽ የምትነግሪው ነገር ጠበቃ በቃ ሌላ ነገር እየፈጠረ ነው። እኔ ያን ጠበቃ ከእንግዲህ እንድታገኙ አልፈልግም። እኔ ምናልባት ዘመዴ ሊሆን ይችላል የማውቀው የኔ ፋሚሊ ሊሆን ይችላል ግን ከአንቺ ህይወት አይበልጥም፣ ከአንቺ ትዳር አይበልጥም። ስለዚህ ያ ጠበቃ እያንዳንዱ የምታወሪው ነገር ሄዶ ለአብርሃም እየነገረው ሌላ ነገር እየፈጠረ ነው ጭራሽ ተዳራችሁ ለማዳን አይደለም፣ ከዚህ በላይ እንድትለያዩ አብራችሁ እንዳትሆኑ እየሰራ ነው። ስለዚህ ጠበቃውን ድጋሚ እንዳታገኙ እና ፋይሌሽን የራስሽን ላይፍ እንዳትነግር ነው ምፈልገው። በዚህ ሰዓት ምን አለ መሰለ ካሌ፣ በመጀመሪያ ደረጃ እሱ ጠበቃ አይደለም። በቃ ዝም ብሎ አማካሪ ነገር ነው አይደል? ማን ራሱን እንደ ጠበቃ እያደረገ እያወራ ነው። ሲቀጥል ደግሞ ፍርድ ቤት ምናምን ድረስ ቆመን ውሳኔ ለመወሰን የሚያደርስ ደረጃ ላይ አልደረስም። ፕሮሰሱ ገና ነው፣ እዛ ድረስ አልደረሰም። ገባ። ስለዚህ እሱ ጠበቃ ነው ሊባል አይችልም። ግን ደግሞ አዎ እርግጥ ነው አማክሬዋለሁኝ። ያማከርኩትም አንድ ቀን ነው እና ነገሮችን ሳይ ምንም ደስ ስላላይለኝ ትችዋለሁ። ምናልባት አንተም ጋር በምታየው ነገር አንተንም የሚያሳይህ ነገር አብርሃምም ጋር የሚያደርገው ሄደው የሚያወራው ነገር ስለተውኩትም በእል ሊሆን ይችላል እንደዛ እያደረገ ያለው እኔ ትችዋለሁ ከአንድ ቀን ውጭ፣ አንድ ቀን ማነው አውርቸውም አላቅም አግኝቸውም አላቅም። ከዛ አወራሁትኝ ነገሮችን ሳይ እንዲሁም አንዳንድ ነገሮችን ስሰማ እሱ ሰውዬ ለእኔ እንደማይሆንና ካወራሁት በኋላ ድጋሚ እንገናኛለን ብለን ተቀጣጥረን ነበረ። ከተቀጣጠረን በኋላ ደግሞ አብርሃምን እንዳገኘውና ከኔ ጋር ያወራውን ነገር በሙሉ መረጃ ለእሱ እንደሰጠው ስሰማ ሙሉ ለሙሉ አቆምኩኝ ከሱ ጋር ያለኝን ነገር ማለት ነው። ስለዚህ በዚህ ጉዳይ ላይ ምንም እንድትጨነቅ አልፈልግም ሩታዬ። በእርግጥ ልክ ነሽ። ግን ደግሞ አሁን ያጠበቃው አንዴ ከአብርሃም ጋር ስላገናኝሁት ሁላ ከዛን ቀን በኋላ አንቺ አንዴ ምናልባት ይሆን ያለ ያገኘሽው ነገር ግን እሱ ምን እንደሆነ አላውቅም። ድጋሚ እያገኘው ጀስት የሆነ ስለ ተውሹ ተናዶ ይሆን አላውቅም፣ ድጋሚ ስለማትገናኙ ሌላ ነገር አስበው ይሆን አላውቅም። ብቻ የሚፈጥራቸው ነገሮች አንዳንድ የሚያወራቸው ከዛን ቀን በኋላ ራሱ ድጋሚ ድንገት ቤት ሲሄድ ቤት ቁጭሎ አንዳንድ ነገሮች እያወሩ ምናምን ሁላ ልጁ አብርሃም ሌላ ነገር እንዲያስብ ነው እያደረገው ያለ። ይቅርታ አድርግልኝና ካሌብ፣ ከዚህ በኋላ ፉ እንዲከፍት አልፈልግም፣ ጠበቃ ሆነ ማንም ማለት ነው ምክንያቱም ይሁን በቃ አንድ ቀን ያወሩ የተወሩ አይደለ፣ በቃ ከዚህ በኋላ አይመለከትም። ጠበቂ አይደለም ከተባለ በኋላ ምን እኔ ዘመድ ስለሆነ ምናምን ነገር እንት ነው አልፈልግም። በቃ እሱም ከሆነ በህግ መኬድ ካለበትም እሱ ስለሚያወራው ነገር በህግ ልኬድበት ይችላል፣ እንጂ የማይሆን ነገር እዚህና እዛ ነገሮችን የማይሆን የማይሆን ነገሮችን እያወራ የባሰ ነገሮችን እንዲያበለሻሽና ሌላ ነገር ውስጥ እንዲገባ አልፈልግም። እኔ በዚህ አጋጣሚ ሩታ አንድ ልልሽ የምፈልገው ነገር ቢኖር ምንድነው በቃ እኔ እዚች ጋር ግልጽ መናገር ፈልጋለሁ፣ ስለ ሁሉም ነገር ገብቶሻል። አንቺ በሌለሽበት እኔ አዲስ አበባ ላይ ነበርኩኝ። ከማንም በላይ ከአብርሃም ጋር ጊዜዎችን እያሳለፉ ነበረ። አብርሃም ጓደኛ ስለሆነ አብረን እንትን ስላለን አይደለም። አብርሃምንም ነግር ዋለሁ ያለውን ነገር በቃ ብዙ ነገሮችን አውርችዋለሁ። ከአብርሃም ጋር አዲስ አበባ እዚህም ሁሉም ቦታ ነበርኩኝ። አብረን ብዙ ነገሮችን እናሳልፋለን። በቃ እያየሁት ያለው ነገር በጣም የሚያስጠላ ነገር ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም አይደለም። በቃ ስለዚህ አብርሃም የማይሆን ነገር ከሆነ ሄርሜላንንም አንቺንም አግብቶ ሊኖር የሚችል ሰው አይደለም። ከአንቺ ጋር ልጅ ያለው ከሄርሜላ ግን ጋር እየሄደ ያለበት መንገድ ደግሞ በጣም የሚያስጠላና በጣም የወረደ ነገር ነው፣ እና ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከእሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቹ አብርሃም የሚሆንሽ ሰው አይደለም። አሁን እየሆለ እንዳለው አይነት የሚሄድ ከሆነ አብርሃም የሚሆንሽ ሰው አይደለም። እውነት ለመናገር እኔ እዚህ ችግር ካንቺ ጋር ብዙ ነገሮችን አሳልፋቸዋል። ብዙ ነገሮችን ታውቂያለሽ። እኔ ግን እስካሁን ድረስ ብዙ ነገሮችን ችግር ያለው ምንድን ነው እሱ በአንዴ ሁለት ሰው እኔ ብዙ ነገሮችን የሆነ ከነገ ዛሬ ይስተካከላል እያልኩኝ ብዙ ነገሮችን ለማውራት ሞክሬያለሁ። ግን ይሄ ነገር ማይሆን ከሆነ አሁንም ቢሆን እኔ እንድትፈቺው ነው በቃ ፍጩ ወይ እሷን ወይ አንቺን መምረጥ መቻል አለበት እዚህ ጋር ገብቶሻል ሄርሚላንም ትሪት እያደረገ አንቺንም ትሪት የሚያደርግበት መንገድ በጣም የሚደብር ነውና ለዛ ደግሞ መምረጥ አለበት ይህን ነው እኔ ልልሽ የምፈልገው በቃ እሺ እሱን ነገር እኔ አስቤበታለሁ በመጀመሪያ ደረጃ ያው ትንሽ ነገሮችን እንደዚህ ቅዝቅዝ አለ ወይም ዘገየ ምናምን እንጂ እኔ ሀሳቤን ወደ ኋላ አላልኩኝም አሁንም ቢሆን ያው ከልጁ ጋር መገናኘት አለበት፣ ፊታትን ሽው ምናምን የሚሉ ምክሮችን ስለሰማው ነው አሁን የሚያገኘው የነበረው እንጂ ድሮ የነበረኝን አቋም ታውቃላችሁ። አሁንም ከዛ አቋሚ ፈቀቃላል፣ አልወረድኩም። ወደ ላይ አላልኩም ወደ ታች አላልኩም። በዛ ባለሁበት ወስኜ እንዳለው ነው ያለሁት። በእርግጥ ነገሮች ትንሽ ጉትት ብለውብኝ ነበረ፣ ከፍርድ ቤት ጋር ምናምን በተያያዘ ምክንያቱም ኦሬዲ በቃ አስገብቻለሁኝ። አሁን መፈራረም ምናምን የሚለው ፓርት አልፍ ያለሁኝ የሚቀረኝ ነገር ምንድነው መሀተም ማስመታትና። አስቡበት በሽምግልና አዩት ምናምን ምናምን ተብለን ነበረ። ነገር ግን እኔ ይህንን ነገር እንደማልፈልግ አስገብቻለሁኝ። በቅርቡ ነው ያስገባሁት። እሱም ባለማስገባት ይመስለኛል እስከዚህ ድረስ የተጓተተው ማለት። አስቡበት በሽምግልና አዩት ምናምን ብሎ ፍርድ ቤት ታይም ሰጥቶ ነበረ። ይህንን ነገር ደግሞ እኔ አልፈልግም ብዬ አላስገባሁም እና ይህንን ነገር አሁን በቅርቡ አስገብቻለሁኝ። ስለዚህ ከትንሽ ጊዜ በኋላ እንግዲህ ለፍቹ ምናምን ማህተብ እንዲመታበት የሚጸድቅ ምናምን የሚሆነውን ነገር በሙሉ በቅርቡ እንደሚሆን አልጠራጠርም። እና እኔ ወደ ኋላ ምልበት ምንም አይነት ምክንያት አይኖርም። ምክንያቱ እያያችሁ ነው። እናንተም ባለፈው እንትን ብሎኛል እዚህ መጀመሪያ የተገናኘን ቀን ማለት ከሄርሜላ ጋር የተገናኘን ቀን ሄርሜላን ይዟት እንደመጣ ነበር የነገረኝ። ከዛ በድጋሚ ደግሞ ሄርሜላ አሁንም ድጋሚ ያገኘችን ቀን ምንድን ነው ያለኝ? እኔ አላመጣኋትም ነው ያለኝ። ሶ እዚች ጋር እኔ በአንድ ራስ ሁለት ምላስ ከሆነ ሰው ጋር አብሬ መኖር አልፈልግም። ድሮ የሚያሰብኩበት የወሰንኩት ነገር ነው። ስለዚህ ይሄንን ነገር ከማድረግ ወደኋላ አልልም። እና እናንተ ምንም እንድትጨነቁ አልፈልግም። ኤኒዌይስ በቃ ይሄ ነው ሐሳቤ። እኔም እንድትሄጂበት የምፈልገው የምር ለመናገር በቃ አብርሽ ብዙ ማዝንበት ነገር አለ። ማለት ከአብርሃም የማጠበቃቸው የራሱ የሆነ ባህሪዎች አሉ አይደል? እንደ አብርሃም ባለ ትዳር ነው። እንደ ባለ ትዳር ተከብሮ መቀመጥ አለበት ብዬ አስባለሁ። ምናልባት ሩታ፣ እንደዚህ ስል ይሄ ለእሱ ሪስፔክት ሳይኖረኝ ቀርቶ ሳይሆን ባለ ትዳር ነው፣ የልጅ አባት ሊሆን ነው። ከእንደዚህ አይነት ሰው ደግሞ ስነ ስርዓቱ ይዞ አንድ ነገር ላይ መጽናት አለበት ብዬ አስባለሁ። ሄርሜላ የምትባል ልጅ ለላይፉ ተገቢውን ሴት አይደለችም። በቃ የሚያስፈልገው አብርሽ ስነ ስርዓት ይዞ ትዳሩና ህይወቱ እንዲኖር ነበር የምፈልገው ነገር ግን እሱ እያደረገው ያለው ነገር ደስ ስለማይል ሩታዬ፣ በቃ ከእንግዲህ በኋላ ነገሮች መቋጨትና ማብቃት አለባቸው ብዬ አስባለሁ። ከዛ እግዚአብሔር ይረዳናል፣ የተሻለ ነገር ይፈጠራል። እንዳልኩሽ በዚህ ነገር እንድት እስከ መጨረሻ ድረስ እንድትጂበት ነው ዛሬ ለነግርሽ የመጣውት ማለት ነው። ብዙ ነገር ያየሁት ነገር ስላለ በቃ ይሄን ነው ማለት ነው ፈልገው ማለት ነው። ሩጥ እና ይቅርታ እንዳረክሽልኝ ደግሞ ነገሮች ላይ ተስፋ አረጋለሁ። ሶሪ በጣም እስከ ዛሬ ብዙ ነገሮች እናጥቼብሻለሁ። በህይወትሽ ውስጥ በምን ውስጥ በመግባት የማይሆን ነገሮችን አረጋለሁ። ይቅርታ በጣም ችግር የለም። በቃ በቃ ሩታዬ፣ በምትፈልጊው ነገር ሁሉ እኔ እንደ ወንድም ከጎንም እና ለምን ሰው እንደ አየሩ ጸባይ ይቀየራል ሁሉንም እንደ ራስ ማመን ይቸግራል። በሰው የጠላሁት እንዳይደርስብኝ ስለዚህ ነው ልቤ